አንቺም ደግሞ ማርያም በሽልም ታውጣሽ። በጣም ነው የሚያምረው። ሩትዬን አሳያት ፎቶውን እስኪ ሲያምር፣ በጣም ያምር። ፎቶውን አሳያት ውይ አቤት አቤት ሲያምር፣ በደንብ እኮ ናይ ገብትም ግን ኣራቅ ና ካሜራውን አቅርቢውና ኬኩን አሳያት። ያምራል። አሁን በደንብ ይታያል። መብራት ትክክል ፎቶውን። ትንሽ ኬኩን ዘወራል። ውይ በጣም ያምራል። በስማ አድጌ በጣም ያምራል። እግዚአብሔርን አሁን ደግሞ በደንብ ፍክታ አለ። ቅድም ጨለም ብሎ ነበር መሰለኝ። መብራት እግዚአብሔርን ደስ ሲል

ዬ በሰላም ለጅ እንወድሻለን። ኬኩን አሳያል። አሜን አሜን። ከታች እየመረቃችሁ ያላችሁ ሰዎች በጣም ነው ይሰማል። ሌሌ ቆንጆ በጣም አመሰግናለሁ ያው እናንተ ፕሮግራም እንትን እያላችሁ ትለና ትንሽ ዝም ልበል ብዬ ነው እንድትነጋገሩ የምዝናቱና መጨረሳችሁ ደግሞ አወራለሁ። ችግር የለው ሊቆንቶ ካሜራ ቸው የሞ ከኡናም ፕሮግራም ክናቱ ሃኒ እየሰማሽ ነው ወይ እየሰማሁሽ ነው። ፕሮግራሙ ወደዛኛውን እንሻገርና ልጆቹን ያዘጋጁት እንትኑን ያደርጉትና ከዛ ኬቱን ይቆረሳል። በቃ መጀመሪያ ያኛው ይደረግ። አዎ ግን እኮ እንትን አፍያ፣ ህዊና እንትን አምጭልኝ። እሺ ሩታን በትልቁ እሺ። አፍያ ትሰምኛለሽ? ህዊና ሀኒ አስገቢ። አያቸው ቆይ፣ አሁን መጀመሪያ ዋናው ፕሮግራሙ ይለቅና አንዳንድ አንዳንድ ሰው ይገባል። ሩታን በትልቁ አድርጓት። ለምን አትሰሙኝ? አድርጓት በትልቁ እና ከዛ የሆነ ነገር ልንገራችሁ ነ የሩታነት በትልቅ አድርጌያት የምትለሽ በትልቁ አድርጓት አልሆነችም አሁን መሆን አትችልም በትልቁ ከዚህ በላይ ኖ ኖ ትሆናለች እንዴ ወይ ሞዲሬተር ቢኖረኝ ቆንጆ ነበረ ሩትዬ አንቺ አስተካክየው አይ ቲንክ በትልቁ ለማድረግ አንድ ሁለት ሰው ምናም መቀነስ አለበት አንድ ሰው ነው ሁለት ሰው መውጣት አለበት ከገስት። እምቢ ብሏል። እና ሁለት ሰው ስምንት ነው የሚችለው፣ ሁለት ሰው መውጣት አለበት ከጌስት ሩትዬ ትልበት ልቆኝ አይ ቲንክ አሁንም አንድ ሰው መቀነስ አለበት። ፊ እስቲ ሞዴሬተር ትጦሱላችሁ እስቲ ማኔጅ ማኔጅ ጌስት ኦኬ፣ ስለዚህ በፈቃደኝነት አንድ ሰው እንትን ይበልና አይሻልም? አድርጊዋል። ለምንድን ነው ያልመጣው? እስኪ ኬኩንን ፎቶ እናድርገውና ፎቶ እንቀይረውና ከዛ እንትን እንላለን። ለምንድነው? ኔትወርኩ ነው ምንድነው? ለእኔ በትልቁ ያልሆነች ለምንድነው? እሺ የሆነ ወርደሽ ነይና እስኪ በዘጠኝ አስገቡኝ። አሁን እመጣለሁ ተመልሾ አስገብኝ። አፍያ ይ አፍያ ወይ አፍያ፣ ሰማሽ ነው፣ መጀመሪያ ከሩታ ጋር የኬኩ ፎቶ ይሰራላት። እሷ በመሀል በትልቁ አርጋት። አዎ እሷ በትልቁ አርጋት፣ በዘጠኝ አርገሽ ቁጭ አርጋት። ከዛ በዘጠኝ ደግሞ ፎቶ ይሰራላት። ሩትዬ፣ እኔ አልሆንም። ይሄን የተሰማሁት ነኝ። ቆይ ይሄን የተሰማሁት ነኝ ውዴ። ሩትዬ ምን ታደርጊያለሽ? መሰለች ገስት የሚለው ሁለት ሰው ያለቻት እሷ ከነካሻት ሩትዬ ማለት ነው። ከስምንት በታች አራት ሬት ታንክላለች። በትልቅ የምታደርግልሽ እንግዲህ ትሰሚያለሽ? ግን ጌስቱ ላይ ከነካሽ በኋላ ውዴ፣ አሁን በትልቁ አድርገው ራስሽን ራስሽን በትልቅ ነው እንዲ፣ አስገቡኝ፣ አስገቡኝ እንደዚህ እኛ ፎቶ እሺ አሁን እንደነበረው መልሱት። ገዝቱን እሱ ሩታ በትልቁ ትሆን እናንተ በተነነሹ ፊዮና ገብተናል ኮ ጌስት ይሰራል እንደዚህ ሆንና ታደርግ ያለ ችግር የለም። ገብተናል ኮ ማሪ ይህንነው መሰል ሩታ በትልቁ ብትሆን ነው ቆንጆ። እኔን አትሰሙኝ፣ እንደፈለጋችሁሽ ግን አሁን አሪፍ ነው። እሺ በቃ አሪፍ ነው። አሁን እኛ እንቀይር በቃ ላላ። እሺ ይኸው እንደዚህ ነው አይ እያለች የት ፎቶ ቀይሩ። እሽ በቃ ተይው፣ እንደዛ የፊዮና በጣም ነው። ሰዓት ቆጥሩ ሚያስቀምጡን አሁን የውልሽ ምን መሰለሽ፣ ሩታ አሁን እዚህ ጋራ ሞልቷል። ገባሽ አንድ ሰው አስወርደሽ ወይ ብታስገብኝ ጥሩ ነበር። በጣም ብዙ ጊዜ ኮመንት ጻፍኩኝ እና የሚያይኝ ሰው አጣሁኝ። ለዛ ነው እና እየፈለግኩሽ ነበረ እና ሜቢ ስለሞላ ይሆናል። ሶሪ እንግዲህ እወዳችኋለሁ ሁላችሁንም። ሩታዬ በጣም ነው ወድሽ የምወድሽ ቤተሰቦችሽ ማለት ነው። እኔ የምነግርሽ ነገር እግዚአብሔር ምስክሬ ነው። በጣም ነው የሚወድሽ ማለት በጣም እዚህ የምታያቸው ሰዎች ማለት ነው። እኔ የማውቀውን ስለማውቅ ነው ጌታን ነው የሚልሽ። በጣም ነው የሚወዱሽ፣ በጣም ነው የሚሳሱልሽ፣ በጣም ነው የሚያከብሩሽ እና በጣም እድለኛ ነሽ። ጌታን በጣም እድለኛ ነሽ። እና እናንተንም ደግሞ እግዚአብሔርን ማለት እንዴት እንደሆነ አላውቅም። በንጹህ ልባችሁ ነው እና ማለት ንጹህ ልብ ነው ያላችሁ። እና እኔ ብቻዬን አይደለም እንደዚህ ያደረግኩትኝ። ንጹህ ልብ ያላቸው ሰዎች ናቸው ከጎንሽ ያሉት። እግዚአብሔር ለእናንተም እንደዚህ የሚወዳችሁ ሰው ይስጣችሁ። ክፉ አይንካችሁ። እግዚአብሔር ያክብራችሁ። አንቺንም ደግሞ ማርያም በሽልም ታውጣሽ። አሜን። ፊፊ እናቴ በጣም ነው የማመሰግነው። አንቺንም እግዚአብሔር አምላክ ያክብርልኝ። እናንተንም ሁላችሁንም ኦዲንሶች በጣም ነው የማመሰግናችሁ። ባለፈውም እየተናገርኩኝ ነበር እና በጣም የምወዳቸው በጣም የሚወዱኝ በጣም የሚያኮሩ ፋሚሊ ነው ፋሚሊዎች ነው ያሉኝ፣ ብዬ ስለ አንዳንድ ሰዎች ሙድ ሊዝ ወይ ሊያላግጡ የሞከሩ ሰዎች አሉ፣ ግን እናንተ ከዛ በላይ ናቸው እና በጣም አድርጌ ነው አመሰግናለሁ። እኔ የማውቃት ምህረትን ነው በደንብ የማውቃት ምህረትን አውቃታለሁ። ምህረትን ነው ያወራት በደንብ የማውቃት ምህረትን ነው፣ ግን እንጃ ምን ማለት እንዳለብኝ አላቅም። በጣም እድለኛ ነሽ እንደዚህ አይነት ፋሚሊዎች ከጎንሽ ስላሉ ማለት ነው። በጣም እኔ ታውቂያለሽ እንደ እህቴ ነው። ማሽ እንዴት እንደምወዱ ሩታ አላንቺ አልነግርሽም፣ ግን በቃ በጣም እድለኛ ነሽ። እናንተንም ፈጣሪ ጠብቃችሁ ከክፉ ነገር ሁሉ አሜን። ቆንጆ አንቺ የሚጠብቅሽ ፈጣሪ ባለሽበት በጣም ክርስትና ለመብላት ያብቃል። አሜን። የክርስትና እናት ካላረግሽኝ በቃ በቃ የክርስትና እናት ካላረገችኝ፣ ጋይዝ ምን ትላላችሁ? እኔ የክርስትና እናት መሆን የለብኝም ደግሞ እንጂ የለኝም። አለብሽ፣ ኧረ እፈልጋለሁ። እጣ አውጡበት ምናምን። ብዙ ክርስትና እናት የክርስትና ብታይ ኧረ እን አያገባኝም። እኔ ነኝ መሆን ነው የክርስትና አረጋሽ። ነገሮች ምንሽ ነው። ምንሽ ነው? ጋይ ዝም ነው የምትሉት? ማለት ዝም ነው ምትሉት? የክርስትና ናት አትሉም? ትሆኛለሽ። ችግሩ ወንድ ነው እንዴ? ወንድ ታዲያ የክርስትና ናት የለውም። እን አለው። ሴት ስትሆን እኮ ነው። ሴት ብትሆን ለአንቺ ይሰጥሽ ነበር። ስለዚህ የክርስትና ባል ወንድ፣ በቃ ባይሆንም ግን እናት ነኝ። ስሚ እንዴ ብለሽ ነው። ገንፎ ለመብላት አምሮኛል። ደግሞ ይህን አጋጣሚ ተጠቅሜ ብዙ ብዙ ነገር ነው የማደርገው። ችግር የለውም። በጣም ነው የኔ ፍቅር። እኔን አይደለም ቤተሰቦችሽን አመስግኚ፣ ፋሚሊዎችን እነዚህ። ማለት እዚህ ጋር አንድ አንድ አስመሳይ ሰው የለም፣ ሁሉም ሰው ከልቡ ነው። በቃ ምንም ቃል ስለሌለኝ በጣም እድለኛ ነሽ አልኩሽ በ እኔ እንጃ ምን አይነት ነገር እንዳለው ለአንቺ መገመት አይከብድሽም። እና የሰው መወደድ ማግኘት ማለት ይህ በጣም መታደል ነው። እና በጣም ነው የምወዳችሁ ሁላችሁንም፣ በእውነት ከልቤ ነው። እግዚአብሔር አምላክ ክብርልኝ እንጃ ታድጌ ግን በጣም ነው ማመሰግናችሁ ጌታን። እኔ እንዲሁም በውስጥ እናወራለን ሩታኔና